አቡነ ታዲዎስ ዘጽላልሽ አባታቸው ካህኑ ሮማኒዎስ የደብረ ሊባኖስ የአቡነ ተክለ ሃይማኖት አጎት ሲሆኑ እናታቸው ማርታ ይባላሉ። የትውልድ ቦታቸው ጽላልሽ ዞረሬ ነው። ሲወለዱ አምደ ብርሃን ተተክሎ የታየ ሲሆን እርሳቸውም በብርሃን ልብስ ተጠቅለው ታይተዋል። ዕድሜያቸው ለትምህርት ሲደርስ ለሊቀ ካህናቱ ለሕይወት ብነ በፂዮን ተሰጥተው ሃይማኖትን በሚገባ ተምረዋል። አቡነ ተክለ ሃይማኖት ዳሞት ተሻግረው መቶሎሚን አስተምረው ካሳመኑት በኋላ አቡነ ታዲዮስን ወደ እርሳቸው እንዲመጡ ልከውባቸው ሄደው አቡነ ተክለ ሃይማኖትን እያገለገሉ ዘጠኝ ዓመት ተቀመጡ ከዘጠኝ ዓመት በኋላ ግን አቡነ ተክለ ሃይማኖት ወደ አባ ጸሎተ ሚካኤል ሲሄዱ አቡነ ታዲዮስም ወደ ጽላልሽ ተመልሰዋል ሁለቱም ከሠላሳ ሁለት ዓመት በኋላ ተመልሰው በጽላልሽ ተገናኝተው አቡነ ተክለ ሃይማኖት ለአቡነ ታዲዮስ ማዕረገ ምንኩስናን ሰጥተዋቸዋል። አቡነ ታዲዮስም በሥጋ ዕድሜ ታላቅ ቢሆኑም እንደ ታናሽ ብላቴና አቡነ ተክላይማኖትን እያገለገሉ በደብረ ሊባኖስ ተቀምጠዋል። ከዚህ በኋላ አቡነ ተክላይማኖት አቡነ ታዲዮስን ወደ ጽጋጋ እንዲሄዱ ነግረዋቸው ምክንያቱም አቡነ አኖሬዎስ በዚያ ሲያስተምሩ ከሃዲያን ደብድበው አስረዋቸው ነበረ። እሳቸውም ታስረው ሳለ ወደ አቡነ ተክላይማኖት ዘንድ የሚላካቸው ሲያስቡ ቁራ መቶን ይላካለው ቢላቸው ክፋትን እንደመልክ ነው ብሎም ቢያሉት እርግብ መታን ይላካለው ብትላቸው መተህ አድነይ ብሎ በክንፏ ላይ ጽፈው ልከዋት እርሷን መልእክቱን ለተክለ ሃይማኖት አድርሳ ነበረ። ስለዚህ ምነው አቡነ ታዲዎስን ህዝቡን ከኃጢአት ግዞት አኖሪዎስን ከስራት እንዲያስፈቱ ይላኳቸው። አቡነ ታዲዎስን በንፋስ ሰረገላ ተጭነው መዩት ከተባለውና አኖሪዎስን ካሰራቸው ንጉሥ ፊት ቢደርሱ ንጉሡ በድንጋጤ መልአክ የመጣበት መስሎ ሲፈራ ከሰው ወገን መሆናቸውን ነግረው ክርስትናን አስተማሩት። ጋኔል ከሳት ጥሎ ሲሰቃይ የሚኖርና ሊሞት የደረሰ ልጁን ቢፈውሱለት በትምህርታቸውና በታምራታቸው አምኖ ሕዝቡ ክርስትናን እንዲቀበሉ አዋጅ አስነገረ። አፍጃል የሚባለው ባለጸጋ ወደ አቡነ ታዲዎስ ቀርቦ ሲማር ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልቅ ይቀላል የሚለውን የወንጌል ቃል ሲሰማ ለአእምሮ ረቆበት፣ እስቲ አድግ አሳየኛ አላቸው። አቡነ ታዲዮስም እናቲቱን ግመል ከነልጇ ቀጥሎ 28 ግመሎችን በየተራ በመርፌ ቀዳዳ እያሾልኩ አሳይተውታል። ሕዝቡ ሁሉ በእጅጉ ሲገረም በአምላከ ታዲዮስ ስም አምናለሁ ሲል፣ የባለጸጋው ልጅ ሙሳገን ግን በምትሃት ሳሳይቶን ነው እንጂ እውነት አይደለም በማለት አባቱንም እንዳያምን ይናገር ጀመር። ይህንን ነገር ሲናገር በመጀመሪያ ያለፈችው እናቲቱ ግመል ረግጣ አገደለችው። አቡነ ታዲዮስም ንጉሡን አባቱን አፍጃልንና ሕዝቡን የሞተ ሰው እንደሚነሳ ሲያስተምራቸው የሞተ ሰው ይነሳልን? እስኪ ይህ የሞተው ልጅ ይነሳና ሁሉም አይቶ ይመን አሏቸው። እሳቸውም ዛሬ ተቀብሮ ይዋልና ነገ በሦስተኛው ይነሳል ብለዋቸው ተቀብሮ ዋለ። በማግስቱም አፍጃልን ጠርተው አላዛርን ከሞት ባስነሳው በኢየሱስ ክርስቶስ ልጄ ሆይ ናውጣ ብለህ ከልጅህ መቃብር ላይ አኑረው ብለው ዘንጋቸውን ሰጡት። ሄዶም እንዳሉት ቢያደርግ ልጁ አፈፍ ብሎ ተነስቷል። ይህንን ያዩ አገር ሰዎች ሁሉ አምነው ተጠምቀዋል። እሳቸውም ዐሥራ ሁለት አብያተ ክርስቲያናትን አሳንጸው ሞቶ የተነሳውን ሙሳን ሙሴ ብለው ሰይመው አስተምረው ሊቀ ካህናት አድርገው ሽመውት አቡነ አኖሪዎስን ይዘው ወደ ጽላልሽ ዞረሬ ተመልሰዋል። አቡነ ተክለ ሃይማኖት ካረፉ በኋላ አባ ያዕቆብ የተባሉ ጳጳስ ከግብፅ መጡ። የአቡነ ታዲዎስን ዜና ሲሰሙ ተደስተው ከአቡነ ፊልጶስ ጋር ሆነው አስጠርተዋቸው የአባታችሁን ዜና ገድል ንገሩኝ አላቸው። አቡነ ታዲዎስም ጨዋታ በአስተርጓሚ አይሰምርም ብለው ወደ ጌታችን ቢጸልዩ የጳጳሱ ቋንቋ ለታዲዎስ የታዲዎስም ለጳጳሱ ተገልጦላቸው የመሸ የነጋ ሳይመስላቸው አርባ ጾምን ሲጨዋወቱ ቆይተዋል። ከዚህ በኋላ ጳጳሱ ከንጉሡ ተማክረው ሊቀ ካህናት ዘጽላልሽ ብለው ሾመዋቸዋል። በነግህና በሰርክ ቤተ ክርስቲያንን እያገለገሉ ቀን ወንጌልን እየሰበኩ ሌሊት ከባህር ውስጥ ገብተው ሲጸሉ እያደሩ በታላቅ ተጋድሎ እየኖሩ ሳለ ከአስር ዓመት በኋላ ሰይጣን በንጉሡ በአምደ ጽዮን ፍቅረ ዝሙት አሳድሮበት በክፎች ምክር አታሎት የአባቱን ቅምጥ አገባ። አቡነ ታዲዮስም ይህንን ሲሰሙ እንደ ነቢዩ ኤልያስና እንደ መጥምቁ ዮሐንስ በቀጥታ ሄደው ንጉሥን ገስጸው አወገዙት። ገስፀውን አውግዘው አቡነ ማትያስን አስከትለው ሲመለሱ ቅምጧ የንጉሡ ሚስት በፈረስ ተከትላ ደርሳ የዋሊት አሳስራ ዛሬ ማርያም ገዳም ከሚባለው ቦታ ፊት ለፊት ካለው ጥልቅ ገደል ውስጥ ሁለቱንም ጣለቻቸውና ጥር 29 ቀን በሰማትነት አረፉ። በሰማትነት አርፈው ደማቸው ከፈሰሰበት ከገደሉ ስር በፈለቀው ጸበላቸው፣ ታዲዮስ ወማትያስ እያለ ሦስት ጊዜ ብቅ ጥልቅ እያለ የተጠመቀ ሰው እንደ አርባ ቀን ህፃን እንደሚሆን ጌታችን ቃል ኪዳን ሰጥቷቸዋል። ይህ ሰማዕትነት በተቀበሉበት አካባቢ የተሠራው ቤተክርስቲያናቸው በጠላት ወረራ ጊዜ ፈርሶ ቦታው ጠፍ ሆኖ የኖረ ቢሆንም የአካባቢው ህዝብ ቦታውን ከልሎ በክብር ሲጠብቀው ስለኖረ ፈቃደ እግዚአብሔር ሆኖ የአቡነ ታዲዎስ ታቦታቸው በ2005 ዓ ም ከኢቲሳ ተክለሃይማኖት ገዳም ወጥቶ ጻድቁ ሰማዕትነት በተቀበሉበት አካባቢ በተሰራው መቃኞ ቤተክርስቲያናቸው በታላቅ ክብር ገብቷል። ቤተ ክርስቲያኑም ከኢትዲሳ በግድ አንድ ሰዓት ተኩል ርቀት ላይ ይገኛል። የጻድቁ የአቡነ ታዲዎስ ጸጋና በረከት ይደርብን። ምንጭ መዝገበ ቅዱሳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።